ሰላሙ አሌይኩም እንኳን ለሰላም ተገናኘ ለፍጻሜውም ኢድ ሙባረክ ለመባባል ያድርሳል የተከበረ አቶ መጋርሳ ገላና የክፍለ ከተማችን የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ ክቡር አፈ ጉባኤ አቶ ብስራት ማጆሬ፣ ክቡር አቶ እንዳልካቸው ክፍለ ከተማችን ምክትል ስራ አስፈጻሚ እና የህዝብ ተወካዮች ምክር ቤት አባል፣ ክቡራን የአስተባባሪ ኮሚቴ አባላት፣ በሄዳቸው የምትገኙ የወረዳ አመራሮች፣ እዚህ የተገኛችሁ ሙስሊሙ ሁላችሁም የመጅሊስ ኮሚቴ አመራሮችን ጨምሮ እንኳን በሰላም ተገናኘን፣ እንኳን በሰላም መጣችሁ። ረመዳን ወር የእዝነት ወር ነው። ነቢያችን ሰለላሁ ዐለይሂ ወሰለም እንዳስቀመጡት ይህ ወር በሙስሊም ውስጥ በጣም ትልቅ ምክንያት ያለው የትኛውም ሙስሊም በያለበት እድሜው የደረሰ ህፃናት ጭምር ሳይቀር ከፈጣሪው ጋር የሚያገናኘውን በረከት ለማግኘት የሚሰራበት፣ ሰይጣን ወይም ሸይጣን የሚታሰርበት፣ በጎነትን፣ ርህራሄን መደጋገፍን መተሳሰብን የበለጠ አክርበት ወር በመሆኑ ታላቅና ቅዱስ ወር ተደርጎ የሚታወቅ ነው። ይሄ ወር ሲገባ በናፍቆት እንደምንጠብቀው ሁሉ ሊወጣ ሲል ደግሞ እንደዛው እየናፈቅ ነው መልሰንም የሚመጣው እንዳደርሰን በዱአችን ከፈጣሪ ጋር በምናደርገው መገናኘት የምንለምንበት ነው እና እዚህ ያደረሰን ፈጣሪ የተመሰገነ ይሁን። ፍጻሜውንም ለማየት በዚሁ ያደረሰን ፈጣሪ እስከመጨረሻው እንዲወስደን የእሱ ፈቃድ ይሁንና ዛሬ እንዲህ ስንገናኝ ዋናው የመገናኘታችን ምክንያት የሆነውን ነገር ብቻ አንስቼ መልዕክቴ እንቋጫለሁ። በጋራ በህብረት መሰባሰብ በጋራ መቆም ትልቅ ትርጉም ያለው መሆኑን ከጀማአ ሶላት ብቻ መማር እንችላለን። በጀመአ በጋራ ሆነን አብረን በማፈጣሪያችንን ድምፃችንን ወደሱ በምናሰማ ጊዜ ብቻችን ከመሆን ይልቅ በጀማአ በጋራ ሆኖ ፈጣሪውን መለመን፣ ዱዓ ማድረግ፣ መጸለይ በረከቱ እጥፍ ድርፍ መሆኑን ነቢያችን ሰለላሁ ዐለይሂ ወሰለም አስተምረውናል። እዚህ ስንገናኝ እውነተኛ የብልጽግና መርህ አንዱ መደጋገፍ፣ በጋራ መቆም፣ አብሮነት እውነተኛ ህብረ ብሔራዊ በሆነ መንገድ ብዝሃነትን የሚያስተናግድ ሀገር መገንባት በሃይማኖት እኩልነት፣ በተለያዩ ማንነቶች እኩልነት የማይደራደር ለዘመናት እውቅና ሳይሰጠው የነበረውን የእስልምናንም እንደ ተቋም እውቅና አግኝቶ በኢትዮጵያ ውስጥ እኩል ሆኖ ሁሉም ማንም ከማንም የማይበልጥበት ስርዓትን ለመፍጠር በመካከላችን የነበሩ የጥል ግድግዳዎችን በማፍረስ በኩል የሀገራችን እና የፓርቲያችን መሪ ክቡር ጠቅላይ ሚኒስትራችን ላደረጉት አስተዋጽኦ ወደፊትም አብሮ ለሚያደርጉት ነገር በያሉበት ክብርና ምስጋና ድረሳቸው ማለት እፈልጋለሁ። የእናንተም ዱዓ እንዳይለያቸው፣ አሁንም ዱዓችሁ እንፈልጋለንና ሁሉም ነገር እንዲደርስ አደራ ለማለት እፈልጋለሁ። ክብርት ከንቲባችን በተመሳሳይ አዲስ አበባ ከተማ የሁላችን ከተማ ማንም የማይገለልባት ሁሉም በእኩልነት የሚስተናገድባት በእምነቱ በማንነቱ የማይገፋባት የጋራ እንደ ስሟ ውብ የሆነች ሁለንተናዊ የብልጽግና ተምሳሌት እንድትሆን ለማድረግ በሚባደረገው ሳቢያ ውስጥ ሙስሊሙ ማህበረሰብም የበኩሉን አስተዋጽኦ የሚያደርግበት ስርዓት ስለተፈጠረ፣ በዚህ ሂደትም እናንተም ድርሻችሁን እያበረከታችሁ ነው እና አብዝቶ ምስጋና ይገባቸዋል። እናመሰግናለን። በመካከላችን ብልጽግና ከመርሁ በመነሳት አካታችነትን፣ ሚዛናዊነትን የሚያስቀድም በመሆኑ የተፎካካሪ ፓርቲ አመራሮች ተገኝተዋል። በትብብርና በፉክክር ሚዛን ጠብቆ ሀገር ግንባታውን ሁሉ ለማድረግ በምናደርግበት እንቅስቃሴ ውስጥ እነሱም ድርሻቸውን የተወጡ ነው የሚገኙት። አሁንም ወደፊትም የሚያዋጣን ሰላም የሚያዋጣን አብሮነት ተደጋግፈን መቆም ለምን ያለ አንዳች መለያየት ውበት አድርገን በውስጣችን ያለውን በጋራ የድምቀታችን ምንጭ አድርገን ሀገራችንን ኢትዮጵያን ምንወዳትን ከተማ እንገንባ። ፈጣሪ ለመስጣሚ ያድርሰን። አመሰግናለሁ። መልካም ጊዜ ምላቸ በዛሬው ዕለት የምናከናውነው የኢፍጣር ፕሮግራም በአስራ ሁለቱም ወረዳዎቻችን ሲከናወኑ የነበሩ የኢፍጣር ፕሮግራሞች ቀጣይ ክፍልና የማጠቃለያ ፕሮግራም በመሆኑ እንኳን በድጋሜ በደህና መጣችሁ ለማለት ፈልጋለሁ። እኛም እንደ ክፍለ ከተማ አስተዳደር መንግስታችንና መሪ ፓርቲ ብልጽግና ሰው ተኮር በሆኑ ስራዎች እስከ ዛሬ ድረስ ቆሙ ከገባበት ጊዜ ጀምሮ ከ21 ሺህ በላይ ለሚሆኑ ዝቅተኛ ዜጎቻችን የማዕድ ማጋራት በአስራ ሁለቱም ፕሮግራሞች አከናውነናል። በዚህም በተለይም እስካሁን ባለው ጦሩ ባለው ፕሮግራም ከ110 ሺህ በላይ በአስራ ሁለቱም ወረዳዎች የሚገኙ ችን ነዋሪዎች ማድ የማጋራ ስራዎች ተከናውኗል። ከዚህም ባሻገር በተመሳሳይ መልኩ በባለፉት ስድስት ወራትና ጾሙ ከገባበት ጊዜ ጀምሮ ከ520 በላይ የሆኑ የደሃ የዝቅተኛ ገቢ ያላቸው ቤቶችን በማደስ በዚህም ከ2500 በላይ የሆኑ ዝቅተኛ ገቢ ያላቸው የክፍለ ከተማችን ነዋሪዎችን ተጠቃሚ በማድረግ ስራዎችን እየሰራ እንገኛለን። ከዚህም ባሻገር የክፍለ ከተማችን ባለሀብቶችን በማስተባበር ልበቀና የሆኑ በጎ የበጎ አድራጎት ድርጅቶችን በማስተባበር የደም ልገሳ ፕሮግራሞች፣ የችግኝ ተከላ ፕሮግራሞች እና በየሆስፒታሉ ታሞ የተኙትን የመጠየቅ ስራዎች ተከናውኗል። በዚህም ሳና በቃ የክፍለ ከተማ አስተዳደራችን በተለይም የኢፍጣርን በዓል ምክንያት በማድረግ የፊታችን አርብ ለዘጠኝ ሺህ የሚሆኑ ዝቅተኛ ገቢ ያላቸው የእምነቱ ተከታዮች የማድ ፕሮግራም ለማከናወን በዝግጅት ላይ እንገኛለን። አልሰማ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። እኔ ብዙ የሚነገረው ነገር የለም። አልሐምዱሊላሂ ረብል ዓለሚን በጣም በጣም ከወረዳ ጀምሮ ከመንደር ጀምሮ እስከ ክፍለ ከተማ ከከለ ከተማ ጀምሮ እስከ ላይ ድረስ በጣም በጣም የሙስሊሙን ሕብረተሰብ ወክዬ አመራሮቹን አመሰግኑልኝ ከልባችሁ። ሁላችንም እየጾምን ነው። ሙስሊሙም እየጾመ ነው፣ ክርስቲያን ወንድሞቻችንም እየጾመ ነው። አላህ እያሳየን ነው፣ አንድ መሆናችን። አንድ ላይ ነው እየጾምን ያለ ነው። ልባችን አንድ ነው ሁሉም ነገራችን አንድ ነው አማራዮቻችን ደሞ ወደታች ወርዶ አልহামዱሊላ ከኛ ጋ ቁጭ ብሎ እኛ መስሎ ሁላችን መስሎ እንደ አባት እንደ እናት ሆኖ ከኛ ጋ ሆኖ ሲሲሰሩ ሲያሰሩ ምን ይመስላል ዱዓ እናደርጋለን አላህ ያቆይልን አላህ ያቆይልን አፈልልኝ ትልቅ ሰዎች አላችሁ። እናንተ ቀድመ ዱዓ እያደረኩ ነው እንደዚህ አንድነታችን፣ ፍቅርነታችን እያንከባከቡ ነው። አላህ ደግሞ እነሱን ያቆይልን፣ ያቆይልን፣ አላህ ያቆይልን። እኛንም ደግሞ አንድነታችን ያጠናክረ ክብር ሰተውናት አላህ ክብራቸውን ከፍ አድርገው አላህ ከሰማይም ከምድርም ይጠብቃቸው። በዚህ ሸገር ላይ የጥይ ጩኸት የማንሰማበት ሁሉም ሰው ወጥቶ የሚጠግብባት። ሰው ራበኝ ይጠማኝ የማይልባት ሁሉም ሰው ተቸገርኩ የማይልባት አገር አላህ አድርጋት አላሁመ ማዳችን አላህ ይቀበለን ያ ረመራ ይህን ለዘንድሮ በሰላም መጽሞና ለቀጣይም አድርሰን ይንም በሰላም አስጨርሰን እኔ በጣም ገርሞኛል የዘንድሮ ረመዳን በየሆስፒታሉ በየወረዳው በየባንኩ ኢፍጣር በሽ በሽ ሆኖ ነው ያለፈውና ቢስምላህ አገራችን ሰላም አላድርጋት የብልፅና ብልፅግና ከፍ ይበል ያለም ረህሚ ወንድሞቻችን፣ እህቶቻችን፣ አመራሮች አላህ ይጠብቃቸው። ያአላህ ሀያት አልደስታቸው ብዙ ለውጥ እያየን አይለውጥ አላህ ያሳየን ለልጆቻችን ምስሉ ላይ ብልጽግና ምራፍ ጊዜ አላህ ያድርገው።